ርቴፊሻል ኢንተለጀንስ ማዕከል የተወለደው ከዋናው የእሳቤያችን ምንጭ ነው። በትልቁ እናስባለን፣ ከትንሹ እንጀምራለን። ያን በማስተናሰል ከትልቁ ግባችን እንደርሳለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአገራችን የአርቴፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ቴክኖሎጂን ማበልጸግና መጠቀም እንዲቻል ሐሳቡን አመንጭተው ተቋም እንዲቋቋም አድርገዋል። ጊዜውም 2013 ዓ ም ነበር። ያኔ የአርቴፊሻል ኢንተለጀንስ ማዕከል ነበር። በወቅቱ ክቡር ጠቅላይ ሚኒስትሩ የቴክኖሎጂውን አስፈላጊነትና ስለ ዘርፉ የሰጡትን ትኩረት በማዕከሉ ምስረታ ወቅት እንዲህ ነበር ያጋሩ። አርቴፊሻል ኢንቴሊጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቴፊሻል ኢንቴልጀንስ የማይነካው ሴክተር የለም። በእርሻ አይተኬሚን አለው፣ በኢንዱስትሪ አይተኬሚን አለው፣ በጤና አይተኬሚን አለው። በሰርቪስ በትሬድ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። የዛሬ 30 ዓመት በ2050 ከ20 ሀያን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንተለጀንስ ድሆ በግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ቴክኖሎጂ ለሁሉም ዘርፍ ጥቅም ይሰጣል። በብዙ መልኩ የሰው ልጆችን ያኗኗር ዘይቤ ቀይሯል፣ ድካምና ጊዜም ቆጥቧል። አርቲፊሻል ኢንተለጀንስ ለሁሉም ኤአይ ፎር ኦል የሚል መሪ ቃል በመያዝ የሰው ሰራሽ አስተውሎት ቴክኖሎጂን ማልማት ዋናው ተግባሩ አደረገው ማዕከሉ። የሰው ሠራሽ አስተውሎት ቴክኖሎጂን በምርምርና ልማት ሥራ ውጤታማ ለማድረግ ግዙፍ ዳታ ያስፈልጋል። ግዙፍ ዳታው ለሚፈለገው ዓላማ እንዲውል ደግሞ የተሟላና ደረጃውን የጠበቀ መሠረተ ልማት ያስፈልገዋል። ስለሆነም ማዕከሉ በዳታ ላይ የተመሠረተ የሰው ሠራሽ አስተውሎት ቴክኖሎጂን ለአገራዊ ችግር መፍቻ ቁልፍነት መዋልን ተልዕኮ በማንገብ ወደ ሥራ ገባ። ለዚህም ነው ማዕከሉ ከፍተኛ የማሰላሰል የማቀናበር እና የማከማቸት አቅም የተላበሱ የኮምፒውቴሽናል መሠረተ ልማቶችን ያሟላ የመረጃ ቋት ዳታ ሴንተር መገንባትን ቅድሚያ የሰጠው። ዓለም አቀፍ ደረጃቸውን የጠበቁ ቲርስሪ ሞጁላርና የክላውድ አገልግሎት የሚሰጡ የተለያዩ የዳታ ማዕከላትን በተለያዩ ቦታዎች ገንብቷል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዘወትር ክትትልና ግልጽ አመራር ስጭነት ቴክኖሎጂው የምርምርና ልማት አድማሱን በኮምፒውተር ቪዥን፣ በኤአይ እና ሮቦቲክስ፣ በማሽን ለርኒንግ፣ በተፈጥሮ ቋንቋ ቅንብር እንዲሁም በቢግ ዳታ ላይ በልዩ ትኩረት ማከናወኑን ቀጠለ። ለዚህም የረዳው ዘንድ ቀድሞ ከነበረው ተጨማሪ ተግባርና ኃላፊነት ጋር በ2014 ዓ ም ከአርቴፊሻል ኢንተለጀንስ ማዕከል ወደ ኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩትነት ተሸጋገረ። በጥልቅ የሳይንሳዊ ምርምርና ልማት ሥራዎች የተለያዩ ዘርፎችን አሰራር ማዘመን እንዲሁም ጊዜን ለመቆጠብ ወጪን ለመቀነስና አላስፈላጊ እንግልትን ከአገራችን ከአገልግሎት ሰጪ ተቋማት አሰራር ለማስወገድ አቅም መሆን ጀመረ። የተፈጥሮ ቋንቋ ቅንብር አምስት አገረኛ ቋንቋዎችን ማለትም አማርኛ፣ አፋን ኦሮሞ፣ አፍ ሶማሌ፣ ትግርኛና አፋርኛን የማሽን ቋንቋ ማድረግ ተቻለ። ይህም በሰው ሠራሽ አስተውሎት ቴክኖሎጂ ተናጋሪን መለየት፣ ቋንቋን ልየታ፣ የዳኝነት አገልግሎትን በኤአይ በመታገዝ የፍትሕ ሥርዓቱን ማዘመን እንዲሁም ወራት ይፈጅ የነበረውን የትራንስክሪፕሽን ድምፅን ወደ ጽሑፍ መቀየርን ሥራ በማሽን በመታገዝ ባጠረ ጊዜ 96 በመቶ አስተማማኝነት አገልግሎት ማግኘት አስቻለ። በሀገር ልጅ በራስ አቅም በራስ ዳታ ሳይንሳዊ መመዘኛዎችን አሟልቶ የራስን ችግሮች ለመፍታት ኢንስቲትዩቱ ለሀገራችን ጉልህ ሚናውን እያበረከተ ይገኛል። ዘመናዊ የመንግሥት አገልግሎት አሰጣጥን ለማቅረብ የተለያዩ ተቋማት በአንድ ማዕከል ተሰባስበው አገልግሎት የሚሰጡበት የመሶብ የአንድ ማዕከል አገልግሎትን የሶፍትዌር ልማት ሥራው ሙሉ በሙሉ በኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት ነው የበለጸገው። በዘመናዊ የመረጃ ቋቱ ዳታ ማዕከሉ አገልግሎት የሚሰጠው መሶብ የአንድ ማዕከል አገልግሎት ዛሬ በክልሎችና በከተማ አስተዳደሮችም የአገልግሎት አድማሱን ሲያሰፋ ኢንስቲትዩቱ የዲጂታል አገልግሎትን በፍጥነትና በጥራት ለዜጎች መስጠት እንዲቻል የአንበሳው ሚና እየተወጣ ይገኛል። ኢንስቲትዩቱ በሰው ሠራሽ አስተውሎት ቴክኖሎጂ በመታገዝ ከተሞችን ለነዋሪዎችና ለጎብኚዎች ምቹ ለማድረግ በስማርት ሲቲ ፕሮግራሙ እያዘመነ ነው። የኤአይ አቅም የተላበሱ ዘመናዊ የተሽከርካሪ ሰሌዳ ልየታና የአይን ቆብ ቅድን በመጠቀም የግለሰብን ማንነት መለየት የሚያስችሉ ስርዓቶች ዛሬ በተለያዩ የአገራችን ከተሞች አገልግሎት መስጠት ጀምረዋል። ይህም ከተሞቻችን ሰላማዊ፣ ለኑሮ፣ ለንግድም ሆነ ለጉብኝት ተመራጭ የዕድገት ማዕከል እንዲሆኑ ኢንስቲትዩቱ በትጋት እየሠራ መገኘቱን ያሳያል። ዜጎች በሕግ ማስከበር ሥራ ተሳትፎ የሚያደርጉበት የኤፍፒ መተግበሪያ በኢንስቲትዩቱ የለማ ነው። በያዝነው ዓመት በአቡዳቢ በተደረገ የዓለም አቀፍ የፖሊስ ጉባኤ በዓለም ከቀዳሚ ሦስት ምርጥ የፖሊስ መተግበሪያዎች መካከል አንዱ መሆን ችሏል። የጤና የፋይናንስ የትራንስፖርት የትምህርት የአገልግሎትና ሌሎች ዘርፎች የላቀ አገልግሎት እንዲሰጡ መላ እየተበጀላቸው ነው። ዳብነትም በኢንስቲትዩቱ የበለጸጉትና ለኢትዮጵያ ጉምሩክ ኮሚሽን አገልግሎት አሰጣጥ መዘመን ጉልህ ሚና እያበረከቱ የሚገኙት የኤአይ አቅም የተላበሱ ሥርዓቶች ችግር እየፈቱ ይገኛሉ። የኢትዮጵያ ኤሌክትሮኒክስ የጭነት መከታተያ ሥርዓት፣ የመንገደኛ የስጋት ትንተና መከታተያ ሥርዓት፣ የጉምሩክ ወሰን መከታተያ ሥርዓት እንዲሁም የቦንድድ መጋዘን አስተዳደር መከታተያና የደንበኞች የአገልግሎት አሰጣጥ የውይይት መለዋወጫ ቻትቦት ኢትዮጵያ ከዘርፉ ማግኘት ያለባትን ጥቅም በተገቢው መልኩ እንድታገኝ እያገዙ ይገኛሉ። የሰው ሠራሽ አስተውሎት ቴክኖሎጂ ለጤናው ዘርፍ መዘመን የበኩሉን ድርሻ እያበረከተ ነው። ኢንስቲትዩቱ የስፔሻሊስትና ሰብስፔሻሊስት የሕክምና ዶክተሮች ዕውቀትና ልምድ ከኤአይ ባለሙያዎች ጋር በማጣመር ያበለጸጋቸው የኤአይ ስርዓቶች ዜጎቻችን በቴክኖሎጂ አማካይነት ፈውስ እንዲያገኙ እያገዙ ነው። በተወሰኑ ሆስፒታሎች እየተተገበሩ የሚገኙት የጡት ካንሰር ልየታ፣ የስኳር ህመም ልየታ፣ የጭንቅላት እጢ ልየታ፣ የልብ ህመም ልየታና የሕፃናት ቆዳ በሽታ ልየታን ማከናወን የሚችሉት የምርምር ውጤቶች ዛሬ ውጤታማ የተቋሙ ስራዎች ሆነዋል። በግብርና ዘርፍ የቡና የስንዴና የቲማቲም ምርትና ምርታማነትን ለማሳደግ ዘርፉ ትኩረት ተሰጥቶታል። ይህም የሰብልና አትክልቶችን ቅጠል ምስል በመጠቀም የበሽታውን ዓይነት መወሰድ ያለበትን ሳይንሳዊ መፍትሔ፣ እንዲሁም ሊያጋጥም የሚችልን የምርት መጠን መቀነስ እንዴት መቀልበስ እንደሚቻል የበርካታ ባለሙያዎችን እውቀትና ክህሎት አጣምረው የያዙ ሞዴሎች ውጤታማ ናቸው። የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት የምርምርና ልማት ሥራዎቹ በተለያዩ ዓለም አቀፍ ጆርናሎች ላይ ታትመውለታል። ባለፉት አምስት ዓመታት 56 የምርምር ሥራዎቹ በስፕሪንገር በኤምዲፒአይ አይ በዊሊ በአይ ትሪፕል ኢ እና በሌሎች የጆርናል ማሳተሚያ ድረገጾች ላይ መታተማቸው ኢትዮጵያን ወክለው በሰውሠራሽ አስተውሎት ቴክኖሎጂ ዙሪያ ለዘርፉ ምሁራን ማጣቀሻ ሆነው የኢትዮጵያን ዕውቀትና ልምድ አካፍለዋል። በተጨማሪም ከኢንስቲትዩቱ የምርምርና ልማት ሥራዎች ዘጠኙ ከኢትዮጵያ አእምሮአዊ ንብረት ባለስልጣን ዕውቅና ተቸሮችዋል። የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት በሰው ሠራሽ አስተውሎት ቴክኖሎጂ ዙሪያ የትውልድን አቅም ለመገንባት ይተጋል። ከ2014 ዓ ም ጀምሮ በክረምት ሰመር ካምፕ ተቀብሎ ታዳጊዎችን ስለ ሰው ሠራሽ አስተውሎት ምንነት አስፈላጊነትና ዘርፉ የሚፈልገውን አቅም ለማዳበር ታዳጊዎች ማድረግ ያለባቸውን ትኩረት በበሳል ባለሙያዎቹ በተደራጀ መንገድ ሥልጠና እየሰጠ ይገኛል። ሥልጠናው የሰው ሠራሽ አስተውሎት መሠረታውያን፣ ፕሮግራሚንግ፣ ኮዲንግ፣ ዳታ ሳይንስ፣ ፕሮጀክት አስተዳደርና የተግባቦት ሥነ ዘዴን አጣምሮ ይዟል። ከኢትዮጵያ አንጻር ያለው እሳቤ ልክ እንደ አውሮፕላኑ ልክ እንደ መኪናው ለማስገባት የነበረው ትግል ቀንሶ ስለ ጉዳዩ የሚወያዩ የሚማሩ፣ የሚያነቡ፣ የሚሞክሩ ልጆች እንፍጠር። ከ120 ሚሊዮኑ 20 በጣም ካነሰ 10 በጣም ካነሰ 5 ሚሊዮን ቴክኖሎጂካል ሳቪ የሆነ ለቴክኖሎጂ የቀረበ ትውልድ መፍጠር ግን ትችላለች እሱ ላይ ከሰራን ግማሹ በገንዘቡ ሲሰራ፣ እኛ በልጆቻችን የተወሰነ ሼር እንሻማለን። ማለት ወጣቶች የቴክኖሎጂ እውቀታቸውን በማዳበር ዓለም አቀፍ ተወዳዳሪ የሚያደርጋቸውን ክህሎት የሚገበዩበት የክቡር ጠቅላይ ሚኒስትሩ የአምስት ሚሊዮን ኮደርስ ኢኒሽቲቭ፣ ሁሉም የኢንስቲትዩቱ ሠራተኞች መቶ በመቶ ሥልጠናውን ወስደዋል። እነዚህ አምስት ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ፣ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። ያ ደግሞ የሚሆነው በመደበቅ ሳይሆን ያለንም በመስጠት፣ በመስነፍ ሳይሆን በመትጋት፣ በመሰናሰል በመደመር ከሰራ ነው። ምንም ጥርጥር የለውም። የኢትዮጵያ ተስፋ በእጃችን የምንጨብጠው ተስፋ በልጆቻችን አእምሮ ልብ ውስጥና እጅ ውስጥ ይሆናል። ባለፉት አራት ተጠን አዲስ የሆነ ነገር እስኪ ራሳችንን ደግሞ አዲስ ነገሮች ቻሌንጆች እንደዛ እንዴት ሶልቭ እንደምናደርግ እንደዛ ላይ ነው ያሳለፍነው። ይሄ ብቻ አይደለም፣ ከተለያየ ባክግራውንድ ኢትዮጵያ ክፍል የመጡ ልጆችን አግኝቻለሁ። እንደዛ በጣም አዲስ ካልቸር፣ በቃ መግባባት፣ ኮላቦሬሽን፣ ታይም ማኔጅመንት ይሄንንም ዴቨሎፕ እንዳደርግ ረድቶኛል። በጣም ቆንጆ ብዙ ነገራቶችን የተማርኩበት ለህልሜ አንድ መንገድን ፈቀቅ ያልኩበትና አሪፍ ቆይታ ነበረኝ። በአጠቃላይ በጣም ትራንስፎርማቲቭ የሆነ ጆርኒ ነበር ያሳለፍ ነው። ከሁለት ወር በፊት የነበረው ራሲን አትኔለን ና ከሁለት ወር በኋላ ታዳጊዎች በምረቃ ጊዜ በሚያቀርቡት የመመረቂያ ፕሮጀክት የተመረጡ ቁልፍ ችግሮችን በሰው ሠራሽ አስተውሎት ቴክኖሎጂ አማካኝነት እንዴት መፍታት እንደሚቻል ተግባራዊ መፍትሄ ያበጁበታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአካል ተገኝተው ለታዳጊዎች ዕውቅናና ሽልማት በሰጡበት በዚህ ፕሮግራም ታዳጊዎች ሩቅ እንዲያለሙ ለችግሮች መፍትሄ እንዲተልሙ መንገድ መሪ ሆኗል መፍጠር ከትጋት ውጭ ከድካም ውጭ እንደ ማንኛውም ሰው ተኝታችሁ እንደ ማንኛውም ሰው ወጥታችሁ ገብታችሁ እንዝናና ብላችሁ መፍጠር አትችሉም ጥሪያችሁና ዓላማችሁ መፍጠር ከሆነ መድከም የየዕለት ልምዳችሁ መሆን አለበት ኢንስቲትዩቱ ለጀማሪ የቴክኖሎጂ አንቀሳቃሾች ልዩ ትኩረት ሰጥቷል። የስታርታፕና ና የቡት ካምፕ ፕሮግራሞች በሰው ሠራሽ አስተውሎት ቴክኖሎጂ ዙሪያ ሩቅ ለሚያልሙ ባለራዕዮች በአጭርና በተደራጀ ሥልጠና የዘርፉን ክህሎት የሚገበዩበት ዕድል ነው። ፕሮግራሙ ለጀማሪዎች ራሱን ችሎ በተዘጋጀ ባለአምስት ወለል ምቹ ህንፃ የመስሪያ ቦታ፣ የስልጠና፣ የዓለም አቀፍ ትስስር፣ የመስሪያ ቁሳቁስ ድጋፍና የገበያ ትስስር በተገቢው መልኩ በማካተት ጀማሪያ አንቀሳቃሾች ራሳቸውን እንዲችሉ ለማገዝ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ አቅጣጫ በመተግበር ላይ ነው። የሰው ሠራሽ አስተውለት ቴክኖሎጂን በታዳጊዎች ልብ ለማንበር በየትምህርት ቤቶችም የኤአይ ክበባት እየተቋቋሙ ነው። ክበባቱ ተማሪዎችን ከልጅነታቸው ጀምሮ ስለ ዘርፉ ግንዛቤ እንዲኖራቸው እንዲሁም ዓለም አቀፋዊ ምልከታ እንዲላበሱ እያገዙ ነው። ኤአይ ክለብ ለልዩ ፍላጎት ተማሪዎችም ጨምሮ እዚህ ትምህርት ቤት ላሉ ተማሪዎች አካቶ እየሰራ ነው። ዛሬ መጀመሪያ ሆኗል። የተማሪዎቹን ልዩ ፍላጎት እና ደግሞ የቻሉትን ነገር ችሎታቸውን አውጥቶ የሚያሳይ የሚያሳይ የሚያቀርብ ነው። በዚህ ደግሞ እኛም ደስተኛ ነን። ከዚህም ባሻገር ከዘርፉ በላቀ ደረጃ ተጠቃሚ ለመሆን በከፍተኛ የትምህርት ተቋማት የሰለጠኑ ባለሙያዎች ማፍራት የግድ ይላል። ለዚህም ነው ኢትዮጵያ በኤአይ ዘርፍ በመጀመሪያ በሁለተኛና በሦስተኛ ዲግሪ ደረጃ ከከፍተኛ የትምህርት ተቋማት ጋር በመተባበር የሰው ኃይል እያሰለጠነ ይቻለሁ። የእኛ ዩኒቨርሲቲዎች ካሪክለም ቀርጸው በፒኤችዲ ደረጃ ያ ይሰጣል። ተከታይ አይደለንም ማለት ነው። ውጤት ባለን የገንዘብ ውስንነት፣ የግብዓት ውስንነት በማርኬት ውስጥ ያለን ድርሻ ውስን ሊሆን ይችላል ግን ሰው እያነቃን እያስተማር ነበር። ፔፐር ላይ የሚቀመጥ ነገር አይደለም። የምንሰራው ለሀገር የሚጠቅም ነገር ነው። ከእናንተ ጋር በመተባበር እና ከሪሰርች ተቋም ጋር የሚሰራ ነገር በቃ ትክክል የሀገርን ችግር ያለበትን ችግር ሊፈታ የሚችል እና ሊፕ ፍሮግ ሊያደርገን የሚችል ነገር ስለሆነ በጣም ደስ ብሎኛል። በሀገራችን ውስጥ ሆነን እንደዚህ አይነት ፕሮግራም መማር ያለን ነገር እዚህ ሆነን ፋሚሊ ጋር ሆነን ይህንን መማር መቻል፣ ሳንርቅ ሳንሄድ ይህንን እንደዚህ አይነት እድል ማግኘት በአርቴፊሻል ኢንተለጀንስ ፒኤችዲ ደረጃ ትልቅ እድል ነው። ይህን እድል በማግኘቴ በጣም ደስ ብሎኛል። እስፔሻሊ ዩኒቨርሲቲና ኢንዱስትሪ አንድ ላይ ሆኖ የሚሰጡት ፕሮግራም በመሆኑ እኛ እድለኞችን ብዬ አስባለሁ እና ይህንን ኦፖርቹኒቲ ስለሰጣችሁን አመሰግናለሁ። ኤአይ የሚያስፈልጉ የሆኑ እውቀቶችን፣ ኢንፎርሜሽኖችን እንዲሁም ሪሶርሶችን ሼር ለመደራረግ ትልቅ ኦፖርቹኒቲ ስላገኘን የትምህርት ቆይታችን በጣም ጥሩ ነበር። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ ኤአይን ተገንዝባ በሰነዶቹ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። እንደ ከዚህ ቀደሙ የበይ ተመልካች፣ በርቀት ነገር እየሆን የምትናገር፣ በርቀት ነገር እየሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አሰልጥና ቀሻስ ተውሎት ቴክኖሎጂ የሚገባንን ተጠቃሚነት ለማግኘት በህብረተሰቡ ውስጥ ግንዛቤ እንዲያድግ በትኩረት ተሰርቷል። በተለይም በኮንፈረንስና በኤግዚቢሽኖች የቴክኖሎጂውን አስፈላጊነት ለሕዝባችን ከሳይንሳዊ ማኅበረሰቡና ዓለም አቀፍ ልምድ ካላቸው ምሁራን ጋር በማጣመር የሚቀርቡባቸው የፓንአፍሪካን ኤአይ አውደ ጥናትና አውደ ርዕዮች የብዙሃንን ዐይን ገልጠዋል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በአምስት ዓመታት ጉዞ ሮቦቶችንም አበልጽጓል። ስሜ ሰላም ይባላል። በአርቲፊሻል ኢንቴሊጀንስ ኢንስቲትዩት ውስጥ በሚገባት ላይ የሚገኝ ሮቦት በኢንስቲትዩቱ በመበልጸግ በሀገርኛ ቋንቋ የማስጎብኘት አገልግሎት የምትሰጠውንና ሰላም የሚል መጠሪያ ስም የተቸራትን ሮቦት ጨምሮ በሳይንሳዊ ኮንፈረንስና ኤግዚቢሽኖች ሮቦቶች ለሰው ልጅ ማገልገል ጀምረዋል። የህዝቡን ኑሮ በቀጥታ የሚነኩ ስራዎች ናቸው፣ ዛሬ የተመለከቱ ነው። ስለዚህ ከአርቲፊሻል ኢንቴሊጀንስ ጀምሮ ያሉ ስራዎች በጣም የሚደነቁ ናቸው። ህዝባችን በከፍተኛ ደረጃ ይለወጣል። የስራ ኤፊሸንሲ ይጨምራል። ኤፊሸንሲ ሲጨመረ ደግሞ ምርታማነት ይጨምራል ማለት ነው።

አሁን በመጀመሩ የዚህ ጄኔሬሽን ሰው በመሆኔም እኔም እድለኛ ነኝ። እኛ እዚህ መምጣታችን ለፊውቸራችን እንዴት ነው ማስኬድ ያለብን የሚለውን ነገር አሳይቶኛል። ማለት ቴክኖሎጂ ምን ያህል ጥቅም እንዳለው ነገሮችን እንዴት እንደሚያቀልልን አይቻለሁ። ይህን እንሰራለን ብላ ኢትዮጵያ ከዚህ በኋላ አንድ መግለጫ ስሰድ እንዴት ይቻላል የሚልን ነገር ያከሸፈ

ስለ ሰው ሰራሽ አስተውሎት ቴክኖሎጂ ግንዛቤ ለማዳበር በኢንስቲትዩቱ የተዘጋጀው አስተውሎት ሳይንሳዊ ፊልም ለማህበረሰቡ ቀርቧል። የንጋት እንደወል ደወልናት። ኢምፓወሪንግ አፍሪካ ስሩ ኤአይ በሚል መሪ ቃል በተከታታይ ሦስት ዓመታት የተካሄዱት እነዚህ የዘርፉ መድረኮች ምሁራንን፣ የፖሊሲ አውጪዎችን፣ ጀማሪ የቴክኖሎጂ አንቀሳቃሾችን እንዲሁም ማኅበረሰባችንን በአንድ መድረክ አገናኝተዋል። በተጨማሪም በኢትዮጵያ የቴክኖሎጂ ኤክስፖ ኢቴክስ ጉባኤ አህጉራችን ከዘርፉ ማግኘት ያለባትን ጥቅም በማስመልከት ኤአይ ፎር አፍሪካ በሚል መሪ ቃል በኅብረቱ መዲና አዲስ አበባ ከአፍሪካ ኅብረት ጋር የአፍሪካ መሪዎች በተገኙበት ከፍተኛ የፖሊሲ ውይይት ማድረግ ተችሏል። ይህም ሀገራችን በዘርፉ ያላትን ልምድና ስኬት ለአፍሪካውያን እህት ወንድሞቻችን ማጋራት አስችሏታል። አፍሪካ ለአገራችን የቴክኖሎጂውን አስፈላጊነት ቀድመው በመረዳት ከመሠረታዊ ጀምሮ ግልጽ አቅጣጫ ያስቀመጡት ጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል እያደረጉ ባሳለፍናቸው አምስት ዓመታት ውጤታማ ስራ አከናውኗል። አሁን ደግሞ ኢንስቲትዩቱን ወደ ሌላ የስኬት ምዕራፍ የሚያሸጋግር ትኩረት በመንግሥት በኩል አግኝቷል። ኢንስቲትዩቱ ራእዮን ተልእኮውን ዓላማውንና ነገውን በፍጥነት ማሳካት ወደሚያስችለው ደረጃውን የጠበቀ ዋና መስሪያ ቤት ተሸጋግሯል። አዲሱን የኤአይ ሄድኳርተር ብታዩ ጥሩ ነው። ያስደንቃል፣ በእውነት ያስደንቃል። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ እንደዚህ ያለ አቅም በአምስት ዓመት መፍጠር አይቻልም። በምንም መመዘኛ ኢትዮጵያ ውስጥ ያሉ ተቋማት ኤያ ያለበትን ብቃትና አቅም ዛሬ የላቸውም። ይህን ስታዩ ለልጆቻችሁ ምን ያክል ኩራት እንደሚሰማችሁም ጥርጥር የለው። ይህ ስማርት ህንፃ ዘመኑ የደረሰበትን የስማርት ህንፃ ደረጃዎችም አልተያዘ ነው። እነዚህ ስማርት ግላሶች የህንፃው የውስጥ ክፍል የተመጣጠነ የብርሃን ስር የድምፅ ድምጽ መነጋገሪያ የተገጠመላቸው እነዚህ አዳራሾች ምቹ የሐሳብ ማፍለቂያና የውይይት ማዕከላት ናቸው። ባለ አስራ አምስት ወለሉ ይህ ስማርት ህንፃ ዘመናዊ የመብራት የውሃ እንዲሁም የኔ ወለሉ ላይ የሚገኘው ይህ የኤ አይ የምርምርና ልማት ውጤቶች ማሳያ ሾሩም በላቁ የቴክኖሎጂ ውጤቶች የተደራጀ ነው። በኢንስቲትዩቱ በልጽገው የአገር ችግር እየፈቱ የሚገኙ የኤአይ ስርዓቶች እንዲሁም ዓለም አቀፍ የዘርፉ ውጤቶችን ጎብኚዎች በአንድ ቦታ የሚያገኙበት ስፍራ ነው። ንጹህና ለሕፃናት ምቹ ሆኖ የተገነባው የሕፃናት ማቆያ ዴይ ኬር ሴንተር ሠራተኞች ጨቅላ ሕፃናት ልጆቻቸውን በሥራ አካባቢ እንዲያገኙ ያግዛል። በተለይ ሴት ሠራተኞች በየሰዓቱ ልጆቻቸውን እንዲጎበኙ ቅርብ መሆኑ ልባቸው ርፍ እንዲል አድርጓል። የተንጣለለው ካፍቴሪያ ሠራተኞች የተሟላ የመስተንግዶ አገልግሎት እንዲያገኙ ተጨማሪ አቅም አለው። ተዋይ